የቤዛ ጭካኔ በጣም ያሳዝናለ። እንግዲህ እቅዷን እያሳካች በመጣችበት ሰዓት ባለፈው ፍቅር ለመመረዝ ሞክራ ነበር ፍቅርና እናቷን። ነገር ግን አሁን ደግሞ ደቢንና ፍቅርን መረዛቸው ሐኪም ቤት ገብተዋል። እንግዲህ መረዘች የተባለችው ደግሞ ምስኪኗና የዋሃ ምንም ሲበድሏት እንኳ ምንም የማትናገረዋ አደይ ላይ ነው ነገሩ የተጫነው፣ በጣም ያሳዝናል። ነገር ግን አንዳንድ ጊዜ ወንድም ይኑር። እንግዲህ የአደይን ሀቅ ለማውጣት ተጎኗ ወንድሞቿ ስላሉ እሷ ምንም ብትሆን ምንም እነሱ ያወጡላታል። እስከዛሬም ብዙ ነገር እየተበደለች ሀቅ ያወጡላት ኖረዋል። ዳይመንድ እንግዲህ ጸጉሯን እየገተተ መሬት ለመሬት እንግዲህ ስፋን እየገተተ ሀቁን እንድትናገር አድርጓታል። እራሷን እንደመረዘቻቸውም ተናግራለች። በጣም ያሳዝናል። ያ እንግዲህ የፍቅርና ደግሞ ቤዛም ፍቅርም ፍቅር ደግሞ በአዴ ነበር ያሳበበችው። ስለዚህ ቴናን መታፍ አዴ ላይ ስትል የቲናንና የፍቅርን ወሬ ሰምታ የአዴ እናትም ፍቅርን ሰምታ እንግዲህ አደይ ልታባረራት ወይም ደግሞ በፖሊስ ልታስጠይቃት ወሰነች። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ወደሰለሙን ትላ ረቢ ላለም በያላችሁ ወሰላማችሁ ፖዚቲበ ለቻና ዲስኮና ሰብስክራይብ ላይ ሽር እያደረጋችሁ ቤተሰብ ሁኑ። እንግዲህ የቤዛ መጨረሻ ዛሬ ላይ ደግሞ ውርደቷ ታይቶባታል ማለት ነው። ባለፈው እንግዲህ ቤዛ የቤቱን ሰው አንዲ በአንድ ጨርሼ የነ ፍቅርን ቤት እንግዲህ እኔ ወርሳለሁ። እንደው አይ ቤዛ እንግዲህ እኔ ወርሳለሁ ይህን ቤት የኔ ነው ማረገው ለወስና ታንስታ ነበር ማለት ነው። እሷ እንግዲህ ወደ እዛ ቤት ተመልሰ ያመጣችው ላላማ ነው፣ ለሰራተኛ ልትሆን ወይም ደግሞ ገንዘብ አታ ወይም ሰራተኛ ስራ ስራ ሳይሆን ላላማ ብላ ነው ማለት ነው። የሷን ጉድስ ከዛሬ የሰራችው እንግዲህ የፍቅር እናታ ደግሞም አልነገሯትም። ምክንያቱም ዴቭና አዴም ሆነው እንግዲህ የባርኮት ጓደኛ እንደሆነች ስለሚያውቁ አልነገሩም። ለፍቅርና ትንት ነገር ስታጠፋ ማለት ነው። እናም እንግዲህ እንዳቀደችው ምግብ ሁልጊዜ ጊዜ ስትሰራ መድኃኒት እያደረገች ነበር የምትሰጣቸው። ዛሬ ላይ ደግሞ እንግዲህ ዴቭና ፍቅርን አንድ ላይ አድርጋቸዋለኝ። እንግዲህ ፍቅርን ለምንድን አደረገች ብትሉ ባለፈው የፍቅርነት እኔ እንደዚህ መስራት አልፈልግም የሆነ የራሴን ስራ መስራት ፈልጋለሁ እና ደግሞ ለዚም እገዛ ይታረግልኝ ይፈልጋለሁ ብላ ነበር። እማግዝሽ ምንድን ነው ስትላት ደግሞ ስራ ለመስራት ብር ያስፈልጋል። ብር ለማገኘት ደግሞ የሆነ ተያዥ ነገር ያስፈልጋል። የመሬቱን ማነው የቦታውን የቤቱን እንትን የቤቱን ካርታ ሰጭኝና በእሷ ትጅልኝና እየሰራሁ እከፍላለሁኝ ነበር ያለቻት እና የእሷ እንዳልሆነና ቤቱ ደግሞ በፍቅር እንደሆነ ፍቅር ደግሞ በእሷ ስም እንደሆነ እንደማታቅ የፍቅርና ለቤዛ ነግራን ነበር ማለት ነው። ስለዚህ ከሁን ያሰበች ቤዛ ፍቅርን ማጥፋት ፈለገች ማለት ነው። ፍቅርን ማጥፋት ስለፈለገች ፍቅርን ማብራ መድኃኒት ውስጥ እያካተተቻት ነው ማለት ነው። ለማጥፋት ደቢንም ደግሞ እንደዚሁ ከዴ ለመነጠል ተፍቅር ጋር ፍቅር ከቤዛን አዴን እና ደቢ እንዲለያዩ ባዴ እንዲሳበብ ታደርጋለች። ፍቅር ግን ደግሞ ቤዛ ራሷ እንደምታጠፋት አታቅም ማለት ነው። ከቤዛ ጋር ጓደኛ የሆነ ነገር ግን ለራሱ የተደገሰላትን አታቅም ማለት ነው። ፍቅር እንግዲህ አንደኛ ለእሷ ጓደኛ መስላ ቤዛ ፍቅርን የሚየጎዳቻት የራሷን ስራ እያከናወነኝ ነው ፍቅር ደግሞ ቤዛ የእውነት የቀረበቻት መስተዋት እንግዲህ፣ ቤዛን አምናት እየታብራ ጓደኛ ሆና እያካፈለቻት ድርጊቱን ሁሉ አድርጊ እያለቻት እና ፍቅርን እንግዲህ አምናታለች። ቤዛም ቤዛ ደግሞ የራሱን አላማ አላት። ደብንና አዴይን እንደምታለያይላት አምናለች ማለት ነው። በዚህ መሀል እንግዲህ ቤዛ ደግሞ የራሱን አላማ እያጠናከረች ትገኛለች። በዚህ መሀል እንግዲህ አደይን ለመለያየት ያደረገችው ነገር ነው። መድኒት አብረታችሁ ሐኪም ቤት ገብቷል ማለት ነው። ቴናም እንግዲህ ለብቻው መታ ውጥር ውጥር ትላለች። ደቢን ስለምትፈልግ አደይን ተዘቤን ለማስወጣት እና አደይንና ደቢን ለመለያየት ብዙ ሙከራ አድርጋለች። ብር ሁሉ ለዳይመን ሰጥታ አደይንና ደቢን ለያይልኝ፣ አደይን ለያያት ከደቢ ደቢን አምጣልኝ ብላ ብር ሁሉ ሰጥታ ነበር ማለት ነው። አሁንም መጣ እንግዲህ ይሄ ነገር ሲፈጸም በጣም ደስ ያ ምክንያቱም፣ አዴ እና ዴፍ እንድታዩ ትፈልጋለች ቲና ማለት ነው። በዛ የተነሳ ደግሞ አሹም እንግዲህ የአዴ ወንድም ስለሆነ የፍቅርና ከስራ ገበታው አበረዋለች። በጣም ያሳዝናል። ንጹሕ ልብ ያለው ልጅ ነው አሹ እንግዲህ። ማን ያው የአዴ እንግዲህ ወንድም ስለሆነ እንግዲህ እዚያ መሀል ቤዛ ይህን ስራ እንዳሰራች ነው እንትንን እያለች ያለችው። ነገር ግን የእሷን ጸባይ ዳይመንድ ስለሚያቅ አለቅቃት ማለት ነው። ፍቅርም እንግዲህ ለቤዛ ነው እያበረች ያለችው ማለት ነው። ምክንያቱም ደቢ እንዲጣላት አዴን እያደርግ ነው። አዴ ግን ይህን ነገር እንግዲህ አላረኩም ብትልም ሰሚ አታለች። ደብ ግን እዛው ባለበት ራሱ ፍቅርን ራፊ እያላት ነው። የፍቅር እናትም አደይ እንደዛ አትሰራም ተረጋጊ እያላት ነበር። እስከዛሬ ብዙ ነገር አሳልፍ ላት አለ፣ አሁን እንኳ በፖሊስ መጠየቅ አለባት እያለች ነው የፍቅር እናት ማለት ነው። ከዚያም እንግዲህ አደይና ለይደዬ ወደ ሐኪም ቤት ሄደው ያለው ነገር እያጣሩ ነበር። ቲናንም እንግዲህ እሷንም ታሁን በኋላ ሁለተኛ ዝግድና ትታያንች ብሎ አባረዋታል። ቴና መታፍ ለፍቅርናት ነገ ስታሶቋ ስክ እንግዲህ ሩታ ራሱ በእናንተ ምክንያት አሹን ለምንድን ባረረው ብላ ሩታ ደግሞ እንግዲህ አሹ ሄዱ የሚያሰራት ሰው ስለሆነ በጣም ተናዳለች ማለት ነው። እዚህ መሀል እንግዲህ ዋና ተግባር የታየው ነገር ዳይመንድ ቤዛን ይዞ እያሰቃያት ነበር። ዋናው ነገር ተናገሪ፣ አለበለዚያ አለቅሽም እያለ ላደይ ብዙ ሰው አለ ተጉና፣ እንዲሁም ደግሞ ባቡሬም ላደይ እያበረላት ነው። ለልየም አለች፣ እንዲሁም ደግሞ ቀመጠንም አለች። ሁሉም ከአደይ ናቸው። ቤዛ ያው ስራን ስለሚያውቁ አይወዷትም ማለት ነው። ከዚህ ማል እንግዲህ ተናግራለች ማለት ነው። ሰራተኛዎች ዘቢ ለምንድ የገባሸው ሲላት፣ እኔ ለሰራተኛ አይደለም አላማለኝ አሁን እኔ የመረስኳቸው ብላ ተናግራለች። መንገድ ለመንገድ እየገተተ ወደ ቤቱ ይዞት ሲሄድ እንግዲህ የፍቅርነት አጋጣሚ ደርሳለች ማለት ነው። እና የቤዛ ወርዴት ዛሬ በተርሶባት በጣም ያሳዝናል። በቀደም ስንት ነገር እንደዚቱ ዋሽታ ፍቅር እናቴቱ ጋር ተጣልተው አደይ ንቅርታ ብላ ተስማምተው ነበር። አሁንም ቢሆን ደግሞ ፍቅር ያስተባበረችው ነገር አልሆንላትም። ራሷን ትጎታ ነበር። ሁለተኛ ደግሞ ሆኖ ይቅርታ ብላ ምትጣይ የምትታረገው ፍቅርና ማለት ነው። ስለዚህ ቤዛ እንግዲህ እነ ዳይመንድ ይዘዋት የፍቅር ነገር ደርሳለች፣ ጉዷ ተዋርዳያለች ማለት ነው። ቤዛ እንግዲህ